ከበደ ባለ ቪዲዮ ነው የመጣሁት። ማለት ቪዲዮ ልሰራ ነበር እዚህ የመጣሁትና ውስጤ እየፈራ ነው ታውቃላችሁ። ቪዲዮ ልሰራ ነበር እዚህ የመጣሁትና፣ እዚህ ጋ ትንሽ ይቺ የምታክል ህፃን ልጅ ተጥላ አገኘሁና፣ ማለት እንዴት እንደምነግራችሁ እኮ አላቅም ግራ ገብቶኛልና ከዛው አነሳዋትና ለውስዳት አሰብኩኝ፣ ወሰንኩኝ። እኔ ብቻዬን እንደዛው ወሰንኩኝና ምንድን ነው? አሁን ሰው እንዳያይ ምናምን እየፈራውኝ ነው ማለት እንዲወስዱብኝ አልፈልግም። በጣም የምታሳዝን ነው ትንጥ እና በቃ እኔ እኔ ደግሞ ወሰንኩኝ ማለት ለማሳደግ ወሰንኩኝና በእርግጥ ፈርቻለሁ። ባንዴ እንደዚህ አይነት ውሳኔ መወሰን ይከብዳል። ግን ያው በቃ ልጅቷን ሳያት ደግሞ በጣም ነው የምታሳዝው። ምንም አታለቅስም ምናምን እና አሁን ሆስፒታል ይዘን ሄደን አስመርምረን ምናምን ደህና እንደሆነች ካወቀን በኋላ ከእነዩኒ ጋር ተስማምተን በቃ ልጅቷን ለማሳደግ ነው ያሰብኩት እና ያው ትንሽ ፈርቻለሁ። መጥተው እንዳይቀሙኝ ምናምን ነገር እየተደናገጥኩ ነው እና እስቲ የሚሉኝን እናየዋለን። እዚሁ ሰፈራቸው ቪዲዮ ልቀርጽ ስመጣ ነው ያገኘዋት እና ምናልባት ያው ለእኔ ተብላ ቢሆንስ ብዬ ያሰብኩኝ። ና ስታሳዝን እንዴት እንደምታሳዝን እና በቃ ጠርቻችኋለሁ፣ እየመጡ ነው። ና እስቲ ምን እንደሚሉኝ አላቅም። እግራ ገብቶኛል ማለት እስቲ ምናልባት እነሱም በጣም ደስተኛ እንደሚሆኑ ተስፋ አደርጋለሁ ምክንያቱም እዚህ ጋ ነው ተጥላ ያገኘኋት። በጣም ታሳዝን ጥንጥዬ ልጅ ናት እና እስቲ ሚሉኝን አብረን እንየው። እና ፈርቻለሁ በርግጥ። እስቲ ከመጡ በኋላ ያለውን ነገር ደግሞ አሳያችኋለሁ። እና ስታሳዝን ጥንጥዬ ናት። ታስፈራለች እስቲ ሲያያት ምን እንደሚሉ አሳያችኋለሁ። ያው አጋጣሚ ነው ይሄ ነገር እስቲ እናያለን ከመጡ በኋላ የሚሉት እናያለን። ምን ይዘሽ ነው? ምንድን ነው ሕፃናት ማየያ ጀመርሽ ደግሞ ምንድን ነው ታዲያ? የጠራሽ ምንድን ነው እኮ? ምንድን ነው ማየዋ ጀመርሽ? እና በአንድ ቀን መወለድ ተጀመረ የት

እናንቺ ተጥሎ ልጅ ካገኘሽ ዝም ብለሽ ብድግር ግስ ትይዛለሽ እንዴ? እና አንቺ አሁን እኮ አንቺ የሚባለው ጣቢያ ወልደሽ ነው ነው ነው

እናንተ ናችሁ የጣላችሁት ቢባል የት ነው የምናመጣው? እኔ ምን ሲጀመርኩ እንዳሳድጋት አስቤ ያለችው አሻወራንም አሁን ቀጥ ብለን ወደ ፖሊስ ጣቢያ ማለት ሰፈሩ ጭር ያለ ነው። ፖሊስ ጣቢያ ብትሄድ ወልደሽ ነው ብለሽ ነው የበሉ ቀረ ጣቢያ እና

ት ያንሷት ምን ሆነ ነው አሁን፣ ደውለሽ እስክንመጣ ድረስ እንደዚህ ነው ነገር ተፈጥሮ ቀልድ ነው። እንደ ልጅ ያለ እዚህ ማሳደግ ነው። ማሳደግ ትፈልጊያለሽ? እኔ ትጣላላልኩም። አንቺ ማሳደግ ትፈልጊያለሽ? ፖሊስ ጣቢያ መጀመሪያ ማመልከት አለብሽ። የሰው ልጅ አንጠጥለሽ ወደ ቤት ምንም ዝም ብሎ አይወስዱም። አቅሙ ካለሽ ይሰጡሻል። ማሳደግ ፈርመሽ ነው የምትወስጂው። የሰው ልጅ ዝም ብለሽ ድመት ነሽ? ፖሊስ ጣቢያ ነው። አንቺ በሽተኛ ነሽ።

ምንድን፣ ለምንድን ነው ስሮይት መቀበል? እኮ የማሳደግ አቅም አለሽ። ለምን፣ ለምንድን ነው ማሳደግ? አንተ ሲጀመር ማለት ነው ያሰብኩት እንዴት እንደሆነ ታውቃለህ። በቃ እቺ ልጅ የኛ ልጅ ናት። አሁን ማለት የአባት ስም አለ የአባት ስም እራሱ በቃ በእኔ ስለማይሆን ናፍቆት ሆነ። የሚያባቶች የሁለታችሁ ስም ተደባልቆ ነው መሆን ያለበት ነው።

ጨረራ አለ። ምን ምን ነው እንዴ? ሰው ማሳየ እራሱ ሃይ። ደሞ ስለ አንቺ ሴትም የእናትነት ባህሪው ስላለብሽ ታሳድጊያለሽ። ግን ላሳድጋት መቀየር ያ ነቀል አርጋችሁ አስቡት እንጂ ምን ሰው እኮ ነው፣ አስቡት፣ ሰው ነው እኮ ጣያት አላልኩም። እዚህ ጋር ነብስ ነው፣ አትጣልም። ግን ታሳድግ ያለሽ፣ እኛ በምንረዳው እንረዳ ያለሽ ታሳድጋለ። አብራችሁ ነው፣ ሁለታችሁም ታሳድጋላችሁ። አጭበሽ ነው ይካልደታው ቆሚ ስለሰማሽው እንደዚህ አይንቀልደታው። እኔ አሳድጋለሁ፣ አልሻሪፍ ባለሽበት አግዝሻለሁ። አመሰግናለሁ እኔ አልችልም። ልጅ መንከባከብ አልችልም። እሷ ራሱ ቤት የትኛው ጊዜ ነው ነው አንቺ ልጅም ገና ነው ያዘው ጋጋ ብትል

አሊዙ የሆነ ልጅ ሰው እኮ ገና የሰው ልጅ እኔ በሚችለው ወረድ ያለው ወረድ ያለው በቃ ተስማማኝ ችግር ነው። ፖሊስ ብለሽ ከሆነ ስታደግ ልጅ አለ እናቴ፣ አባቴ ማለት አይቀርም። ከዛ አንቺ ያለምንም ኃላፊነት ከመሬት አገኘዋት ብለሽ መጮች አልታደረጊያለሽ ይስጣል። ሄደሽ ፈርመሽ ኃላፊነቱን ወስዳለሁ ብለሽ እነሱም እየመጡ እየተከታተሉሽ ታሳድጊያለሽ። ከፈለግሽ ወደ እኛ አታዙሪ። እኔ የኔ እናት አንድ ዳይፐር እንኳን መቀየርም አልችልሽ ነኝ እኮ ምን እንደሆነ ሁሉም ሰው አንተ ራስህ መቻደቅ አንቺ ራስህ እንዴ ዝም ብሎ ልጅ ማሳደግ ለለ ሰለ ጭንቅላትን ተጠቀም ተጠቀም ማለት እንዳንቺ ከመጠቀም ወደ ቤቴ በጣም ጨካኝ ናችሁ። ችግር የለም። ፖሊስ ጣቢያ ይጂና ኃላፊነቱን ወስዳለሁ ብለሽ ፈርመሽ ውሰጂ። እሺ፣ እንዴ ታውቃለህ? ምንድነው ነው ነው እንዴ እኛም ነገሩ ላይ እናንተ አላችሁበት እኮ ነው የሚባለው እና ተረሽ ወልዳችሁ ለፖሊስ ጣቢያ ማስረከብ ጀመራችሁ ነው የሚባለው። ስለዚህ እናንተ አያገባችሁም። ስለዚህ ልጅ አያገባችሁም። ሰው እኮ ናት

እንዴት እንደነበረች ልጅቷ አስረድተሽ፣ ከዛ እኔ እና እሱ ደግሞ በውጭ እንረዳለን። አንቺ የማሳደግ አቅሙ የመንከባከብ አቅሙ ካለሽ በውጭ እንረዳለን። በውጭ ማለት ነው ማለት ነው። ምን አለበት በስነ ስርዓት የሚበሉት ቢባል እኔ ጋር ሽሮት ብላ ቢያንስ የት ነሽ ታጠቢያት አለሽ አንቺ። እኔ ምን የላጥባት እንዴኔ ምንድን ነው ማበላት ምንድን ነው ማጠጣት ምን አውቄ ነው ተሞተብ። ስለዚህ ልጣላት ችግር የለውም። ምን ያልኩት በምን አቅሜ ነው ማኖራት ኖርማል ነው። አሁን ሁለታችሁ ምን ችግር አለበት? እንደው ለአንድ ልጅ አንሳችሁ ነው? ችግር የለም። አፈልጉ ማረት ነው። ምን አገባኝ ነው። ምን ነው አሁን ያን መለከቱ። አንቺ በሽተኛ ነች እንዴ አንቺ እንዴ?

እኛ እ እንጂ እንጂ ቆያ ተገኝታላ። በቃ መጃጁ ያራዳ ልጅ እነዚህ ተረገሙ ባገኝም አያሳድጉም። ማያቹ ለማንኛውም የዛሬ ፕራንካችን ተሳክቷል። ሰብስክራይብ እያረጋችሁ ቀጣይ በፍስ ልጅ መጣላችኋል። ወልደ ጣሃ ቆይ ቀጣይ በ- በየግል